ነካክተው ነካክተው የተኛውን በሬ አደረጉ አውሬ የሚባል አንድ የሀገራችን አባባል አለ። ይሄ ቪዲዮ 5050 ጊዜ ሼር ኮፒሊንግ ዱት ሪፖስት እየተደረገ ለሁሉም ይዳረስልኝ። መጀመሪያ እሳቱን የለኮሰው ማን ነው? እስኪ ይህንን ቪዲዮ ሰምተን እንመለስ። ሽሩሩ ማሙ ሽሩሩ ብለህ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም በመጀመሪያ ደረጃ። እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። ከዚህ በላይ ጥፋት ምን አለው? ለሰው ልጅ ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብለዋል እየተባለ ነው። ስም አልነበረውም፣ ሰዎች ስም አወጡለት። ለማለፈ ወገኖቻችንን ሰው አምላኪ ብላቸው ጥፋቱ ምን ውጋ ነው? ኢየሱስ ክርስቶስ እንደ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ መንፈስ ቅዱስ እንደሚባዛና እንደሚራባ ያውቃሉ። ጃኬት ተሰረቀው፣ ቅዱስ መርቆሪዎስ፣ ስላሴና የጣውታውያን አምልኮ ስለዚህ ወንድማችን የቤተ ክርስቲያናችን እንቁ ወንድማችን ለሕግ ይቅረብና ይጠየቅ የምትሉ ከሆነ እኛም እሱ ያለማስረጃ ያወራቸው ጉዳዮች ካሉ እንረዳቸዋለን፣ እናገዛችኋለን። አሁን በሕግ ይጠየቅ። እሱ ብቻ ሳይሆን ግን እነዚህ አሁን ያየናቸውና ሌሎች በሺዎች የሚቆጠሩ በእናንተ ቤት ቁጭ ብለው እለት ዕለት አጀንዳቸውን እየቀረጹ ሀገርን ከሀገር ሕዝብን ከሕዝብ ሃይማኖትን ከሃይማኖት ለማባላት ለት ሌት ከቀን የሚሰሩት እነዚህም ጭምር ለሕግ መቅረብ መቻል አለባቸው። እነሱም በሕግ መጠየቅ መቻል አለባቸው። ያስካልሆነ ድረስ ግን አንድ ሰው ተናገረ ተብሎ ሀገር እያዝልን ይገደል ይሰቀል የሚለው በፍጹም አያስኬድ ነው። በእነዚህ አሁን በሰማችኋቸው ግለሰቦች ተቃራኒ ደግሞ እንደዚህም አይነት በስነ ምግባርና አስተዋይና ልባም ሴት ደግሞ ስሟት፣ እሷም ያለችው በእስልምና ውስጥ ነው። ይሄ ሁሉ ችግር ለመነሳቱ ምክንያቱ ማነው ስታብራራ እንስማት። ኮሜንቱ 95 ፐርሰንት ስድብ ነው በሙሉ እንዳለ ይሄ ሌላው እምነት ተከታይ አግሬሲቭ እንዲሆን እንዲበሳጭ አድርጋችሁታል። በየወሩሙ እየገባችሁ የሰው ሃይማኖት የሚያመልኩትን ስታብጠለጥሉ የዋላችሁ አንፕሮፌሽናል በሆነ መንገድ ማለት ነው። ይሄ እናንተ ስራ ውጤት ነው። የዚህ እፎ የሚባል ሰውዬ የተናገረው ንግግር መጥፎ እንደሆነ እንዳይታያቸው ጋርዷቸዋል። እናንተ የሰራችሁት ስራ ማለት ነው። ለምንድን ነው ፕሮፌሽናል ማትሆኑት? ከዘፍጥረት እስከ ራዕይ ዮሐንስ ስላወቃችሁት ብቻ ስላነበባችሁት ብቻ ለምን ታወራላችሁ? ለምን በፕሮፌሽናል ለዘብ ተቋንቋ ለምን አጣሯቸውም? ያ ከሆነ አላማችሁ አቁስላችኋቸው። አሁን የዚህ ሰው የስራ መጥፎ እንደሆነ እንዳይታይ አድርጋችኋቸዋል። ከዛ አልፎ ደግሞ ሩስን ላይ በዚህ ደረጃ ተነስተው እንዲያላግጡ ተጠያቂዎች የመጀመሪያዎቹ ሩም ከፍታችሁ አፋችሁን ስትከፍቱ የምትውሉ የእኛ ልጆች ናችሁ። ፕሮፌሽናል ሁኑ፣ ተማሩ። ካልሆነ ውጡ፣ በቃ ወይ ፖለቲካው ይሻላችኋል። ስድብ ከሆነ የሆነ በቃ መራገጥ ከሆነ አለማችሁ ወጣ በሉና፣ ወደ ፖለቲካው ወደ ምናምኑ ሄዱ። ተዉት፣ አታጋጩት። የኢትዮጵያ ሕዝብ እኮ አሁን ላይ የሚፈልገው በቀን ሶስቴ ኮ መብላት ከብዶታል። ሰላም ከሁሉ ነገር ይበልጣል። ሰላም ሲኖር ነው ክርስቲያኑም ወደ የቤተ እምነቱ ሄዶ የሚያመልከው ሕዝበ ሙስሊሙም ወደ መስጊድ ሄዶ ፈጣሪውን የሚያመሰግነው እዚህ ማህበራዊ ሚዲያ ላይ ችግር ለመፍጠር የምትሯሯጡ ሰዎች አደብ ግዙና ነገሩ በሰላማዊ ጉዳይ ወደ ሰላም እንዲመጣ ለመስራት ሞክሩ። ሁላችሁም ይህም ቪዲዮ ቢያንስ 50 50 ጊዜ ሼር ኮፒ ሊንክ አድርጉ። እስኪ ሁን ምትቄሰን ቪዲዮ ከ ሼር ኮፒ ሊንክ ጎዳ እንግዲህ የሃይማኖት ጉባኤ የሃይማኖቶች ጉባኤ መግለጫ ወጥቷልና መግለጫው ያው የሃይማኖቶች ጉባኤ ይሁን አላቅም የመጅሊሱ ይሁን አላቅም ግን እንደዚህ ይላል አንድ የገረመኝን ክፍል ላንብብላቸው በተለይም አንዳንድ የኦርቶዶክስ ክርስቲያን አማኝነን የሚሉ ግለሰቦች የእስልምና ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ድፍረት የተሞላበት ክብረ ነክና ፀያፍ ንግግር ሲያደርጉ ታይተዋል ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገን ሁሉ አሳዝኗል። ጉባኤያችንም ይህን አይነት ኢ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ ይወዳል። ከዚሁ ጋር በተያያዘም አንዳንድ የኦርቶዶክስ አማኝነን የሚሉ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑና ግለሰብንና ተቋምን እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ ይላል። እንግዲህ ማለት ለምን የሃይማኖት ጉባኤ ትሉታላችሁ? መጅሊሱ ከዚህ እኮ በጣም ጥሩ ነው እንደ የሚሉ ገ መግለጫ የሃይማኖት ጉባኤ በዚህ ልክ ሳይድድ ሲሆን፣ ቀሲስ ታጋይ ባትበላስ ቤረበህ እግዚአብሔር በሚያውቀው አንተ ቀድሞው እኮ ስድብ የተናገሩ የነበሩት ቀድሞው ኢየሱስ ክርስቶስን እብድ ያሉት እግዚአብሔር ዲስ ፈርጅ አርጓል ያሉት እመቤታችን የሆነ የሆነ ነገር ያሉት ቀድሞው ቀድሞው እነሱ ናቸው። ማነው ነው ቀድሞው የተናገረው? አንዳንድ የኦርቶዶክስ አማኞች ጸያፍና እንደዚህ እንደዚህ። በአንጻሩ ደግሞ አይደለም ለኦርቶዶክሳውያን ቀድሞው ተናገሩ፣ ከዚያ ሙስሊሞች አጸፋ መስጠት ጀመሩ። በዚህ ልክ እንዴት በዚህ ልክ ሳይድር ተሆነው እንትሪ ይደረጋል? በዚህ ልክ ሳይድር እንዴት ይቆላል? አይቆልም። የትኛው ወገን ምን ብለዋል? ይሄ የዚህ ነገር መነሻ ጥንስሱ ምንድን ነው እንዴት ተጀመረ ተብሎ መመርመር ሲቻል እንዴት በአንድ ወገን ብቻ ያለውን ጉዳይ ወስዶ ለአንድ ወገን ብቻ ንግግር ይደረግ? እንደዚህ መግለጫ ይወጣል። ሌላው በስሜት ምላሽ እንደሰጠ ቀድሞ ደግሞ ተንኳሽ ኦርቶዶክሳውያን ደግሞ አብረው ከልጁ ጋር የሚቆሙ አይደለ? አብረን ቆም እንትን እንበለው አይደል? ወተን እንትን እንበለው እናስይዘው እናንተ እንደብድበው አይደል? ልክ እኮ ነህ። በመሰረቱ ኦሮሞን ሳባንጋ ፈጨብ ሲኦላን ጂጃምሴ ምክንያቱም ቤተ ክህነቱ የለማ ቤተ ክህነት ምንም ስለማይል ቤተ ክህነት ልጆቹ ታርደው ቢያልቁ ቢገደሉ ቢሞቱ ምንም ስለማይመስለው ኢየሱስ ክርስቶስ ቀኑ ሙሉ ሲሰደብ ቢውል ምንም ስለማይመስለው በዚያ ሳይድ ያሉት መግለጫ ስለሰጡ ስለተናገሩ ቶሎ መልስ ለመስጠት መጣችሁ እናንተ። በእኛ በኩል ያሉት የቤተ ክህነቱ ሰዎች ምንም ዝም ስለምን ጉዳያቸው ስላልሆነ በዚህ ጉዳይ ላይ እንደፈለጋችሁ ያው እንደፈለገው ሁሉ ይናገራል። ልክ አይደለም። በዚህ ልክ ሳይድ አይያዝም። ጥናት አድርጎ እነማን ነበሩ ቀድሞ ከኡስታዞች ጀምሮ መረጃ እኮ ሰተን ቪዲዮ ብዙ ጊዜ ለቅንቆ ቀድሞ የዛሬ ስንት ዓመት ጀምሮ ገና ዓመት ነው ፎይ መስራት ከጀመረ የዛሬ ስንት ዓመት ጀምሮ ብዙ ቪዲዮ ብዙ ስድቦች አሙተናል እኮ ብዙ ቪዲዮዎች የሚያስጠሉ ፀያፍ ንግግሮችን ኢየሱስ ያውም በነብይ ላይ እንኳን አይደለም በአምላካችን ላይ የኢየሱስ የነብዩን ተናግረው የኢየሱስ ክርስቶስ ላይ ሲደርሱ ቀለል አድርገው እንደው እንደዚህ በጣም ያሳዝናል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 እኔ በተግባር ማንም ምንም ያደረገው ነገር የለም። ይሄ የኦንላይን ዲቤት ነው። አይውሽ ውሽ ተጠግተ አውቀ ቢሆን ኖሮ በጣም ደስ ይለናል እኛም ባልተናገርን። ነገር ግን የተቀመጥክበት ወንበር ሁሉንም በእኩል አይን የሚያይ ነው ብለሃል። ስለዚህ አንዳንድ ኦርቶዶክሶች ብለህ እንደማታውቃት ከመናገር ይልቅ የእኛ ቤተ ክርስቲያን ልጆች ብትል ያ ትልቅ ያስከብረሃል። ሁለተኛ ነገር ደግሞ እነዚህ ልጆች ወይ ደውለህ እፎይንም ሆነ ጵላዲዮስን ወይም ሌሎቹን በእስልምና ላይ የሚሰሩትን ጠርተህ ልጆቼ ተከሳችኋል፣ በዚህ ምንድን ነው ያደረጋችሁት? እስኪ ከእናንተ ልስማው ብለህ ጠርተህ እንደ አባት፣ እንደ ባለስልጣን አናግረህ እውነተኛውን ምንጭ ይዘህ ማቅረብ ባትችል እንኳን እጅ ላይ ስልክ አለ። ምን ተካሄዶ ነው ብለህ ገብተህ ዩቱቡንም ቲክቶክንም ፌስቡኩንም ብታየው አንድ ምላሽ ታገኝ ነበር። ለማንኛውም የተከሰስንበትን ያልተገባ ነገር ድፍን አድርገህ መላው ሕዝብ ተቆጥቷል ብለህ ነገሩን ከማግነን በፊት መረጃውን ካንተ እንጠብቃለን። ምን እንደተደረገ የማይሆን ነገር። ከዛ በተጨማሪ ደግሞ እዛው በር ላይ ተቀመጥከው ሁሉንም በኩል አይና ያለው ብለህ ነው አይደለም? ስለዚህ ለአንተ የቤት ስራ እንሰጣለን። ይህም ቪዲዮ ታይና አምላክ ከሰማይ ሰማያት የወረደው ለእኛ ሲል ራቁቱን የተተፋበትን ትሁቱን ጌታ ምን እንዳሉት ትሰማና ለእሱ ደግሞ ሙስሊሞቹ ምን እንደምትል ማየት እንፈልጋለን። በሃይማኖት መኖር ተመቻምቾ መኖር አይደለም። እውነት እውነት ነው፣ ከሀሰት ሐሰት ነው። ማንኛውም ቪዲዮን አይተ በቅርብ ቀን ልክ እንደነሱ ተቆርቆረ መግለጫ እንዳወጣ ይሄንንም ላሉት ምን መረጃ እንደምትሰጥ ማየት እንፈልጋለን ለስም አጠራሩ ክብር ይግባውና የምታመልከውን አምላክ ኢየሱስ ክርስቶስን እብድ ነው ብለውታል። እዚህ ለሱ ደግሞ ከአንተ እንጠብቃለን ማለት ነው። ይቆየን ለሌላ ጊዜ ግን እባክህ አጣርተህ አቅርብ ወይም መግለጫ አውጥተህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል፣ ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯረጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ማዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአይምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአይምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ማዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው እጃቸውንም ሰዎች እንዳይታጠቡ የሚያዝሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዳብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንድ በቶ የተናገረው ዳብሎስን ሲገልጸው ውሸታም፣ የውሸት አባት ይለዋል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዳብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 8 ምዕራፍ 10 ይቅርታ፣ ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም እንደምንናችሁ፣ ሰላም ክርስቶስ ይብዛላችሁ። የሃይማኖት ተቋማት የሰጠው መግለጫ ምናልባት እንደገና ሪዲፋይን መደረግ አለበት እንደገና ቢታይ ጥሩ ነው ብዬ ከሚያስቡ እንደ ግለሰብ ከሚያስቡ ሰዎች መካከል አንዱ ነኝ። የሃይማኖት ተቋማት የሰጠው መግለጫ ከእንደገና ሪዲፋይን መደረግ አለበት ብዬ አስባለሁ። የሃይማኖት ተቋማት የተቋቋመበት አንዱ ሀሳብ በሃይማኖት መካከል ያሉ ሰዎች ቅራኔ ቢፈጠርባቸው እሱን ማርገብና ሰላማዊ ነገር መፍጠር እንጂ የማንንም ሃይማኖት ማጽደቅም መኮንንም አይችልም። በነገራችን ላይ የሃይማኖት ተቋማት እስልምና ልክ ነው ማለትም አይችልም፣ ክርስትና ልክ ነው ማለትም አይችልም። የሃይማኖት ተቋማት አላፊነታቸው፣ ስብስብነታቸው የምንም ሃይማኖትን ማጽደቅም መኮንንም ሳይሆን በሃይማኖት ሰዎች መካከል የሚፈጠረውን ቅራኔ ማርገብ ነው። ቢፈጠር ቅራኔ ማርገብ እንዲሁም ደግሞ አንድ ሀገር የምንጋራበትን ወይም ደግሞ በሀገር ደረጃ በስብና ደረጃ ምናልባትም በብሔር በቋንቋ ደረጃ የምንግባባውን ሰዎች አንድ ለማድረግ ከሀገራዊ ህልውና ሴኩላር ከሆኑ ነገር አንጻር መስራት እንጂ የሃይማኖት ተቋማት ሀሳቡ የተፈጠረበትም አላማ ራሱ በኢትሰልፍ ማለት ነው። ኢሴንሱ ራሱ የሃይማኖት ተቋማት ኢሴንስ በሃይማኖት ሰዎች መካከል የሚፈጠረውን ቅራኔ ምን ማለት ነው፣ ማርገብ፣ እንዲሁም በሃይማኖት መካከል ያለውን የሚያጋሩ ነገሮች ለምሳሌ ምን ምን ያጋራል? ሀገር ያጋራል፣ ኢኮኖሚ ያጋራል ቋንቋ ሊያጋራ ይችላል። ብሔር ሊያጋራ ይ፣ እሴቶች አንዳንድ ባህላዊ እሴቶች ያጋሩናል። እነዚህኑን አስችሎ መሄድ እንጂ ምንንም ሃይማኖት ወይም በምንም ሃይማኖት ውስጥ ያሉትን የሚጠሩ ሰዎችን ሁሉ ማጽደቅ መኮነንም አይችልም። ስለዚህ በሃይማኖት ተቋማት ውስጥ የተሰጠው መግለጫ ቶታሊ ሮንግ ነው አካሄዱ። ምክንያቱም በደንብ ሪዲፋይን ሊደረግ ይገባል። ምንድን ነው ኢሴንሱ የተቋቋመበት ዓላማ የሚባለውን በደንብ ማየት አለበት ብዬ አስባለሁ። ለምሳሌ ለምሳሌ እኔ ከሙስሊም ወንድሞቼ ከወንድሞቼ እና እህቶቼ ጋር ሀገር እጋራለሁ፣ ኢኮኖሚ፣ ቋንቋ እጋራለሁ። ምናልባት ያጎቴ አክስቴም ልጆችም ስላሉ እንደዛ እንደዛ ልጋራ ይችላል። ሃይማኖት እኮ አልጋራም። እኔ አንድ ለምሳሌ ከሙስሊም ወንድሞች ጋር እምነት አልጋራቸው፣ ሃይማኖት አልጋራቸው፣ ወይም ደግሞ ነብያቸውን አልጋራቸው። ወንድ ነብዩ መሐመድ ነብይነታቸውን ለመሐመዳውያን ወይም ደግሞ ለሙስሊሞች እንጂ ለክርስትና። ስለዚህ ምንድነው የሚያጋራ፣ ምንድነው የሚያላየን የሚለውን ነገር በደንብ በጥንቃቄ ማየት ያስፈልጋል ብያ አስባለሁ አንዳንድ ይሄ ሪሊጂየስ ፕሉራሊዝም የሚባለው የሃይማኖት ብዝሃነት በጣም ጥንቃቄ ይጠይቃል ይዘ የአስተሳሰብ ብዝሃነት የአመለካከት ብዝሃነት የፖለቲካ ርዮተ ዓለም ብዝሃነት የፊሎዞፊ ብዝሃነት ቢኖርም ሃይማኖት ላይ ብዝሃነት የሚለው ይሄ ፕሉራሊዝም የሚለውን ቃል አናመጣው ምን ማለት ነው በቀላሉ ማለት ነው ስለዚህ የኔን የክርስትና መንገዴን አንድ ሙስሊም እንዲያጸድቅልኝ አልጠብቅም እንዲገፋኝ እንዲጠላኝ እንዲንቀኝ ባልፈቅድለትም እንዲቀበልልኝ አላስገድደውም ምክንያቱም ፕሉራሊዝም የሚባል ነገር የለም። እዚህ ጋር ሪዮት ዓለሞችን ፕሉራሊዝም እንደምንከተለው ሪሊጂየስ ፕሉራሊዝም የሚባል ነገር እዚህ ጋር አይሰራም። ስለዚህ ምንድነው፣ በአጭር ቃል ሰሞኑን በተሰፈጠሩት አንዳንድ ነገሮች ቅራኔዎችን ማብረድ እንጂ የሃይማኖት ተቋማት ማጽደቅ አይችልም ማለት ነው። ስለዚህ መግለጫው ላይ ራሱ ሲናገር ነቢዩ መሐመድ በረከታቸው ወይም ነቢዩ መሐመድን ምንድነው ያላዝን ይደርባቸው ተብሎ መናገር ይሄ መልካም ምኞቱን መግለጫውም ራሱ ሙስሊሞች በራሳቸው መንገድ በራ የራሳቸው ኮንቴክስት የሚገልጹበት እንጂ የሃይማኖት ተቋም ሰዎች የሚገልጹበት አይደለም። ምን ማለት ነው በቀላሉ የሃይማኖት ተቋማት ሰዎች በቴሌቪዥን ቀርበው ኢየሱስ ክርስቶስ ጌታ ነው ብለው የማወጅም ግዴታ የለባቸው፣ እነሱ ስራቸውም አይደለም። ይሄ ስራ የይሄ ስራ በየሃይማኖት ተቋም ውስጥ ያሉ ሰዎች የሚሰሩት ነው። ስለዚህ ማጽደቅ ማኮነን የሃይማኖት ተቋማት ስራ ሳይሆን ሰው በየእምነቱ የሚሰራው ሰው ስለዚህ ምን ማለት ነው ባጭር ቃል እያንዳንዳችን ሀገር ኢኮኖሚ የተለያየ ነገር እንጋራለን ማለት ሃይማኖት እንጋራለን ማለት አይደለም ስለዚህ እኔም ማምነውን ሃይማኖቴን ከኔ ውጭ ያለ ሰው እንዲያጸድቅልኝ አልጠብቀውም እንዲገፋኝ ባልጠብቅም ስለዚህ እንዲሁም ደግሞ ነብዩ መሐመድ ወዳጆች ሁሉ ነብዩ መሐመድን ነብይነት እኔ እንዳጸድቅላቸው አይጠብቁም ማለት ምክንያቱም መቼም ለእኔም እና ለኔ ለሆኑ ሰዎች ነቢይ ሊሆኑ ስለማይችሉ ማለት ስለዚህ በዚህ አይነት መካከል ያለውን ቅራኔ እንዴት ነው መፈታት ያለበት የሚለውም በደንብ ቢታሰብበት ጥሩ ነው። ሪዲፋይን እና ወይም ደግሞ ከእንደገና ቢታይ ከእንደገና ቢተረጎም ጥሩ ነው ብዬ አስባለሁ። ከዚያ አንፃር ምክንያቱም ባላንስ ቢሰጥ ጥሩ ነው ብዬ ሰላም፣ ማሰብ ፌርነስ ያስፈልጋል። መቼስ ሀቀኛ ይሁን አንልም፣ ሁሉ ሴኩላር አለም ሁሉ ሀቀኛ ባይሆንም ፌር መሆን ጥሩ ነው ግን ታገቢ ነው ብዬ አስባለሁ። እግዚአብሔር ከእናንተ ጋር ይሁን።